እንደምን አላችሁ፣ የተወደዳችሁ የፓሪሰን ጀርማውን ኡስማን ዴምቤሌን በተመለከተ ከአርሰናል እስከ አርሰናል በሚለው ጥቂት ብናነሳው ደስ ይለኛል። ምክንያቱም እንደምታስታውሱት ባለፈው ሳምንት ከአርሰናል ጋር በተደረገው ጨዋታ በሁለቱ ቡድኖች መካከል ልዩነት የፈጠረውን ብቸኛውን ጎል ያስቆጠረው ተጫዋች ዴምቤሌ ነው። ከዚህኛው የመልስ ጨዋታ በፊትም ይደርሳል አይደርስም የሚለው ጉዳይ በፈረንሳይ ብዙሃን መገናኛዎች ለቀናት አጀንዳ ሆኖ ቆይቷል። ምክንያቱም እዛ ጨዋታ ላይ ሰባኛው ደቂቃ ላይ ተቀይሮ ወጥቶ ስለነበር ለዚህ ጨዋታ የመድረሱ ነገር ትልቅ ጥያቄ ነበር። ግን ይሄው ተጫዋች ከአርስናል ጋር በኤምሬትስ በተደረገ ጨዋታ በዚህ ዓመት በኦክቶበር በቻምፒየንስ ሊግ የሊግ ፎርማት ላይ አልተጫወተም ነበር። በዚህ ውድድር ዘመን ከወሰንኳቸው ውሳኔዎች ሁሉ ምርጡ ውሳኔ ኡስማንን በለንደኑ ጨዋታ ላይ አለማሰለፌ ነው ይላል ሉዊስ ሄንሪኬ። በጣም ተተችቼ ነበር፣ ነገር ግን የውድድር ዘመኑ ምርጡ ውሳኔ እርሱ ነው። ከዛ በኋላ ላሳየው ብቃት ዋናው ባለቤቱ እርሱ ነው ይላል። አሁን ይሄ ተጫዋች የባለፈውን ጨዋታ ጨምሮ በ2025 ብቻ ሐሰተኛ 9 ቁጥር ሆኖ አሰልጣኙ እሱን መጠቀም ከጀመረበት ጊዜ ወዲህ ብቻ ይሄ ተጫዋች 28 ጎሎችን አስቆጥሯል ከዲሴምበር ጀምሮ ማለት ያለፈው አመት የመጨረሻ ወር ላይ፣ ያለፈው የፈረንጆቹ አመት ልበለው። ከዚያ በኋላ ባለው ጊዜ ተጫዋቹ በጣም አስደናቂ ነው። እንደዚህ የሆነው በዛ ውሳኔ ምክንያት ነው ይላል። የዛ ጠብ ወይም ልዩነት መነሻ ፓሪሳን ጀርማን በሊገ ከሬን ጋር ጨዋታውን ያደርግ ነበር እና ከዚያ ጨዋታ መጠናቀቅ በኋላ አሰልጣኙ ተጫዋቾቹን ዲብሪፍ ሲያደርጋቸው በጨዋታ ውስጥ ስለሰሯቸው ስህተቶች ሲናገር የዴምቤሌን አንዳንድ ግለሰባዊ ብቻ የሆኑ ለቡድኑ ያልጠቀሙ ሙቭመንቶችን በተመለከተ አጉልቶ መናገር ጀምሮ ነበር። እናም እሱ በስም ተለይቶ ተጠቅሶ እንደዚህ መተቸቱ አበሳጨውና ተጫዋቾቹ ባሉበት አሰልጣኙን ተጋፈጠው። ይሄ የምትናገረው ነገር ትክክል አይደለም ብሎ በኋላ እንዲያውም ነገሩን አሰፋውና አንዳንድ ተጫዋቾችን ትሪት የምታደረግበት መንገድም ትክክል አይደለም ብሎ ተናገር እና በአሰልጣኙና በዴምቤሌ መካከል እንዲህ አይነት ልዩነት ነበር። ባለፈው ክረምት ኪሊያን ምባፔ ከፓሪሳን ጀርማ ከብዙ ዝግብ በኋላ ከለቀቀ በኋላ አዲሱ የፓሪስ የማጥቃት መሪ ይሆናል ተብሎ ተጠብቆ ነበር። የውድድር ዘመኑንም ሲጀምር ጥሩ ነበር የጀመረው፣ ግን ይሄ ጠብ በሁለቱ መካከል መጠነኛ መቃቃር ፈጠረ። ደግሞ ኤንሪኬ እንደምታውቁት በሮማ ከማይነካው ከፍራንቼስኮ ቶቲ ጋር በመጠኑም ከዳንኤሌ ደሮሲ ጋር በባርሰሎናም ከሜሲ ጋር ትልቅም ግጭት ባይሆን ግን ሜሲን ቤንች ማረግ ጭምር የደረሰ በስፔን ብሔራዊ ቡድን ራሞስን ከአውሮፓ ዋንጫ ትቶ መሄድን የመሰለ ደፋር ውሳኔ የሚወስን አምናም ጠብም ባይሆን ከኪሊያን ምባፔ ጋር ስለነበሩት አንዳንድ ሁኔታዎች በቪዲዮዎች በተሰሩ ዶኩሜንታሪዎች ላይ አይተናል። ትልልቅ ውሳኔ ለመወሰን ችግር ያለበት አሰልጣኝ አይደለም። ስለዚህ ዴምቤሌን በዛ የአርሰናል ጨዋታ ላይ ሳያካትተው ቀረ። ምክንያቱ ይሄ ከሬን ጨዋታ በኋላ የተፈጠረው ሰጣ ገባ ብቻ ሳይሆን ከሁለት ቀን በኋላ ደግሞ ተጫዋቹ ከእሁድ ልምምዳቸው በፊት ጥቂት ዘግይቶ ደረሰ እና ይህንን ሰበብ ተጠቅሞ አሰልጣኙ ከቡድኑ ውጭ ያደረገው እና ዴምቤሌ በወቅቱ በዚህ የአሰልጣኝ ውሳኔ ደስተኛ አልነበረም። ያው ያን ያህል የተለየ ቀጥተኛ ጠብ ውስጥ አልገቡም ይላሉ የፈረንሳይ ብዙሀን መገናኛዎች። ግን ልዩነት ነበር በሁለቱ መካከል መሻከር ነበር። ስለዚህ ተጫዋቹ አርፍዶ መጣ፣ ከዚያ በኋላ አሰልጣኙ ሰበብ አገኘና በዲሲፕሊን እርምጃ ምክንያት ከአርሰናል ጨዋታ ውጪ አደረገው። አሁን የኤንሪኬ አስተያየት ተጫዋቹ ከዚያ በኋላ ያሳየው ብቃት ለዚህ ለወሰንኩት ውሳኔ ሪስፖንስ ነው ነው የሚለው እና ትልልቅ ጨዋታዎች ላይ ዋናው የፔዤ ልዩነት ፈጣሪ ሆኗል ከዛ አርሰናል ጨዋታ ታገደ። ፔዤ ሁለት ለዜሮ ተሸነፈ። ከዛ ከስድስት ወር በኋላ ነው በኤምሬትስ በተደረገው ሌላ ጨዋታ የማሸነፊያውን ጎል ያስቆጠረው። ብቸኛው በሁለቱ መካከል ያለው ልዩነት ይሄ አንድ ጎል። ግን ይሄ ልዩነት የፈጠረበት የመጀመሪያው የቻምፒየንስ ሊግ ጨዋታ አይደለም። ለምሳሌ በሜዳቸው በማንቸስተር ሲቲ ጃንዋሪ 22 ማለት ነው፣ ሁለት ለዜሮ እየተመሩ በነበረበት ጊዜ በጉንፋን ምክንያት ጨዋታው መጀመር አልቻለም። ግን አሰልጣኙ በሁለተኛው አጋማሽ ቀይሮ አስገባው። ሁለት ለዜሮ ሲመራ የነበረው ቡድን አራት ለሁለት አሸነፈ እና ለዚህ ነው አሁን ኢንዲስፔንስብል አይነኬ ነው የሚባለው። ከዚህ ጨዋታ መጀመርም በፊት ትልቅ አጀንዳ የሆነው ለዚህ ነው ይሰለፋል አይሰለፍም የሚለው ጉዳይ በአርሰናልም በፓሪሰንጀርመም ደጋፊዎች ትኩረት ያገኘው እንዲህ የተሻሻለ ስለሆነና ፔዤ ቢቀናው እና ቻምፒየንስ ሊግን ቢያሸንፍ ለሚቀጥለው አመት የባሎን ዶር ሽልማት ጎላ ያለ መጠበቅ ካላቸው ተጫዋቾች መካከል የሆነው አንደኛው እሱን። በእርግጥ ከዛ ክስተት ባሻገር የሚና ለውጥም አለ። ቅድም ልጠቅስ እንደሞከርኩት የበለጠ ወደ ሴንተር ገብቶ መጫወት ጀምሯል። በተለይ ከክቪቻ ክቫራትስኬሊያ መምጣት በኋላ ፓሪሰን ጀርማ ያው ዘጠኝ ቁጥር አይጠቀምም፣ ክላሲክ ዘጠኝ ቁጥር አይጠቀምም። ብራንዳል ኮሎሙዋኒ ነበር በውሰት ወደ ዩቬንቱስ ልከውታል። ግን እስከዛም ሁለት ጨዋታ ብቻ ነበር የጀመረው። ጎንካሎ ራሞስ አላቸው፣ የበለጠ ናቹራል ዘጠኝ ቁጥር ነው፣ ግን አሰልጣኙ እንደ ተጠባባቂ አማራጭ ብቻ የሚጠቀምበት ነው። ስለ ሴንትራል ቦታ ላይ ያደረገው አሁን በፊት ወደ ጎል የሚመታበትን ርቀት በአማካይ በሜትር ብታዩና አሁን ፍጹም የተለያየ ነው። እንዲያውም የውድድር ዘመኑ ሲጀምር የፍጹም ቅጣት ምት መቺ ሁሉ ይሆናል ተብሎ ነበር በኋላ አሰልጣኙ ከሱ ይልቅ ቪቺኛን እንደ ዋና የፍጹም ቅጣት ምት መቺ መረጠ። አንዳንድ ሰዎች የሚሉት አለቃው ማን እንደሆነ ለማሳየት እንጂ በፖፑላር ዲማንድ አደለም የፍጹም ቅጣት ምት መቺ የሚወሰነው ተባል። እንግዲህ አሁን ቡድን ውስጥ ዋናው ኮከብ እሱ ነው። ብዙ ሱፐርስታሮች እንደቀደሙት ዓመታት ያሉትም ባይሆን ይሄ ቡድን ከፍተኛው ደሞዝ ተከፋ የምሱ ነው፣ ነገር ግን ያ የዲስፕሊን ውሳኔና የፍጹም ቅጣት ምት የመምታትንም ኃላፊነት ለቪቺኛ የመስጠት የአሰልጣኝ ውሳኔ በእርግጥ በጣም ጥሩ የፍጹም ቅጣት ምት መቺ ነው ቪቺኛ፣ ጥያቄ የለው። ነገር ግን ሁሉም ሰው እኩል ነው ትሬት የሚደረገው የሚል መልእክትም አለቃው አሰልጣኙ ነው የሚል መልእክትም ለማስተላለፍ ነው። መጀመሪያ አካባቢ በተለይ ከአርሰናል ጨዋታ ውጭ ካደረገው በኋላ የቡድኑ ወይ ክለቡ ዋና ዋና መሪዎች ፕሬዚደንቱን ናስር አል ኸላይፊን ጨምሮ ጣልቃ መግባት ነበረባቸው። ምክንያቱም እንደ ፔዤ አይነት ቡድን ውስጥ የአሰልጣኙ ታክቲካዊ እውቀት ብቻ በቂ አይደለም፣ የተጫዋች ማኔጅመንትም እጅግ ወሳኝ ስለሆነ አንዳንድ ተጫዋቾችም ለዚህ ነው ቅሬታ ማቅረብ ጀምረው ነበር የሚባለው። በጣም መረር ያለ መሪነት፣ ግትር ዶግማቲክ የሆነ የሊደር የማኔጅመንት ሜተር ነው የሚጠቀመው በሚል ፕሬዚደንት፣ ኪምፔምቤ፣ ጂጆ፣ ዶነሮማ፣ ኮሎ ሙዋኒ አሴንሲዮ አሁን በአስቶን ቪላ ያለው ተጫዋች እነዚህ ሁሉ ቅሬታ ነበራቸው። ሌኪፕ እንደሚለው ይሄ ቅሬታ ነው የፕሬዝደንቱ ጆሮ ጋር የደረሰው። ናስር አልኸላይፊ እና የሳቸው አማካሪ ያው የስፖርት ዳይሬክተር በሏቸው፣ እንደው የፕሬዝደንቱ አድቫይዘር እየተባሉ ይጠቀሳሉ እንጂ ስራቸው የስፖርት ዳይሬክተር ስላ ነው፣ ሉዊስ ካምፖስ እና ሁለቱ ሰዎች ሉዊስ ሄንድሪኬን የእሱን የስልጣን ወሰን ሳይነኩ በጥንቃቄ ያው ይጎ አለ ኃላፊነቴ ውስጥ ለምን እጃችሁን ታስገባላችሁ? የሚል ባክላሽ ሊኖር ይችላል ግን በተቻለ መጠን በጥንቃቄ አንዳንድ ጉዳዮችን ኮምፕሮማይዝ ማድረግ ያስፈልጋል የሚል መልእክት ማስተላለፍ ፈልገው ነበር። ደግሞ ያኔ ፔዤ እንደምታስታውሱት በቻምፒየንስ ሊግ ወደ ሁለተኛው ዙር የማለፉ ጉዳይ እንኳን አጣብቂኝ ውስጥ ገብቶ ነበር። በአርሰናል ሲሸነፍ፣ በአትሌቲኮ ማድሪድ ሲሸነፍ ውጤቱ ጥሩ አልነበርም። ዢሮናን እንኳ ሲያሸንፍ በጨዋታው የመጨረሻ ደቂቃ ላይ ጋዛኒ ጋሰልክ ስህተት ምክንያት ነው ያጎል የተቆጠረው። ስለዚህ ቡድኑን እየጠቀመው አይደለም የሚል እምነትም ስለነበራቸው ከዴምቤሌ አይነት ተጫዋቾች ጋር ያለውን ግንኙነት እንዲያስተካክል አውርተውት ነበር። እሱም ተቀብሏቸዋል። ወይም ጥረት አድርግ እስቲ ብለው ጠይቀውታል። አንዳንዶቹን ጉዳዮች እንደው ሌስ ዶግማቲክ ሁን ወይም በመጠኑ የዶግማህን ቀንስ፣ የኔ መንገድ ብቻ ነው የሚለውን መንገድ ቀንስ ብለው አማክረውት ነው አዘውት ነበር ሳይሆን አማክረውት ነበር ይላሉ። ከዛ በኋላ ነው ዴምቤሌ እንግዲህ የተለወጠው። አሁን ከአሰልጣኙ ጋር ያለው ግንኙነት በጣም ጥሩ ነው። እኔ እንዲያውም ብዙ ጊዜ ከሌላኛው ፈረንሳይ ሱፐርስታር ከቲየሪ ኦምሪ ጋር ነው የእሱን ትራንስፎርሜሽን ማነጻጽረው። ዴምቤሌ ባለፉት አምስት ዓመታት በባርሴሎና ደግሞ ይሄኛውን የውድድር ዘመን ጨምሮ ደግሞ ላለፉት ሁለት ሲዝኖች በፔዤ ይጫወት ነበር። ግን ይሄ የውድድር ዘመን ከመጀመሩ በፊት በአምስት ዓመት 25 ጎል ብቻ ያስቆጠረ ተጫዋች አሁን ስለ ባሎንዶር እጩነት የምናወራበትን ከ30 በላይ ጎል ያስቆጠረ ተጫዋች ሆነ። በአንድ ዓመት በፊት በአምስት ዓመት ካስቆጠረው ይበልጣል። አንደኛ የቦታ ለውጡ ነው። እንዲህ አይነት ተመሳሳይ ነገር በቲዬሪ ኦንሪ ላይ አይተን ነበር። ኦንሪ ሁሌም ተስፋ የነበረው ተጫዋች ነበር። የዓለም ዋንጫ የፈረንሳይ ስብስብ ውስጥ ኤሚ ዣኬ ሲያካትቱት ያለ ምክንያት አልነበርም። ያ የኦንሪ ሞናኮ በዩቬንቱስ ከቻምፒየንስ ሊግ ሴሚፋይናል ድረስ ሲጓዝ ሰባት ጎሎች አስቆጥሯል። ግን በአምስት ዓመት ውስጥ 23 ጎል ብቻ ነበር ያስቆጠር። የክንፍ ተጫዋች ነበር። ፔዤ እንዴ፣ ውታካ እንዴ፣ ሶኒ አንደርሰን፣ ሌሎች ተጫዋቾች ነበሩት። ሄንሪ አጥቂ ሆኖ ቢያድግም በክሌር ፎንቴንም በሞናኮ አካዳሚም አጥቂ ሆኖ ቢያድግም ግን የክንፍ ተጫዋች ነው የነበረው። ከዚያ ቬንገር ወደ አርሰናል ሲያመጡት መጀመሪያ ለስድስት ወራት ወደ ዩቬንቱስ ሄዶ ዛ ደግሞ ጨራሽ ዊንግ ባክ ነበር ያደረጉት የበለጠ የመከላከል ሸክም ያለበት ተጫዋች ኦንዶ ያመጡትና አጥቂ ነህ አንተ ያሉት። እንደውም ምን ይላል የመጀመሪያ ፕሬስ ኮንፈረንስ ላይ በይፋ የአርሰናል ተጫዋች ሆኖ የተዋወቀበት ፕሬስ ኮንፈረንስ ላይ ቬንገር አጥቂ ነው አድርገው ብለው ሲናገሩ ይህ ሰውዬ ምንድን ነው የሚያወራው እያልኩ ነበር ይላል። ምክንያቱም አጥቂ ነኝ ብሎ አያምንም ነበር። በኋላ በዛው ዓመት 23 ጎል አስቆጥሮ የውድድር ዘመኑን አጠናቀቀ። እንደምታውቁት ከአርሰናል ሲለቅ 228 ጎሎች አስቆጥሮ የአርሰናል የምን ጊዜም ከፍተኛ ጎል አስቆጣሪ ሆኖ ነው የለቀቀው። በየዓመቱ 30 ጎል የሚያስቆጥር ተጫዋች ነው። ትራንስፎርሜሽኑ በመጠኑ ይመሳሰላል። በእርግጥ ኦንሪ ሲመጣ ወደ አርሰናል 22 ወይ 23 ዓመቱ ነበር። ዴምቤሌ ያሁን 27 ዓመቱ ነው። ስለዚህ እድሜ ልዩነት አላቸው፣ ግን የጎል ማስቆጠር ሽግግራቸውን ስታዩ ተመሳሳይ ነው። ሌላ ግን የሚነሳው ነገር ተጫዋቹ በቅርብ ጊዜ ጎል እያስቆጠር አልነበረም። እንዲሁም አንድ ስጋት ቢጤ ነበር ከመጀመሪያ አርሰናል ጨዋታ በፊት ዓመቱን እንደጀመረ በሚያስቆጥርበት ራይት አይደለም የሚያስቆጥረው የሚል ስሜት ነበር። ግን ዲሳይሲቭ ደግሞ ነበር። ሁለቱም የቪላ ጨዋታዎች ላይ ምርጥ ምርጥ የመጨረሻ ኳሶችን ለጓደኞቹ ሰጥቷል። ስለዚህ ሰሞንኛ ተጽዕኖውን በጎል ማስቆጠር እንኳ ባንጠቅሰው፣ ግን በጨዋታዎች ውስጥ ወሳኝ ነበር ማለት ነው። ሌላኛው ግን፣ ቅድም ከጠቀስናቸው ምክንያቶች ባሻገር የዚህ የጉዳት ታሪኩም ነው። አሁን ተጫዋቹ ስምንት የመስል ጉዳት ታሪክ አለው። የጉዳት የኢንጁሪ ሂስትሪ የሚባለው ማለት ነው። አሁን በዚህ ውድድር ዘመን ከየትኛውም የኳስ ተጫዋችነቱ ከመጀመሪያዎች ወደ ዶርትሙንድ ከተዘዋወረ በኋላ ከነበሩት ጥቂት ዓመታት በኋላ በጣም በተሟላ የአካል ጤንነትም ላይ ወይም ፊዚካል ኢኩዊፕመንት ላይ ነው ያለው ተጫዋቹ በሚገባ አሁን ለረጅም ጊዜ መቼስ ስናየው የተጫዋቹ አጠቃላይ የጨዋታ ባህሪ ፍጥነትን የሚፈልግ ነው፣ ኤክስፕሎዥን የሚፈልግ ነው። ነገር ግን በባርሰሎና በነበረበት ጊዜ ለዓመታት ከ28 ኪሎ ሜትር በሰዓት በላይ ሮጦ አያውቅም፣ ምክንያቱም ሁሌ የጡንቻ ጉዳት ያስቸግረዋል። የጡንቻ ጉዳት ሲደጋገም ደግሞ ኤክስፕሎዥንን ይጎዳል። የአንዳንድ ተጫዋቾች የእግር ኳስ ህይወትን እኮ በተለይ ደግሞ ፍጥነትን ማዕከል ያደረጋቸው ያላቸው ተጫዋቾችን ሌላ ተጫዋች ያደርጋቸው እናያለን። ለምሳሌ አንድ አይነት ተጫዋች ባይሆንም ነገር ግን ፍጥነትን መሰረት ያደረገ አንድ የምናውቀው ተጫዋች ማይክሎን ማይክሎን፣ የባሎንዶር አሸናፊ ጭምር ሲሆን ዋናው ችሎታው ስፕሪንት የማድረግ ችሎታ ነው የነበረው። በኋላ እነዚህ የመስል ጉዳቶች ሲደጋገሙ ይህንን ዋናውን ችሎታው አሳጡት፣ እና ተመሳሳይ ተጫዋች መሆን አልቻለም። ከዛ በኋላ ወደ እንግሊዝ ከተመለሰ በኋላ በተለይ ማድሪድ አንድ ዓመት ቆይቶ ማለት ነው። አሁን ዴምቤሌ በልምምድና በአመጋገብ በረፍት አወሳሰድ ላይ ባሉት ለውጦች ምክንያት ከየትኛውም ጊዜ በላይ አሁን ፊት ነው። የራሱ ፐርሰናል ሼፍ አለው፣ ፊዚዮቴራፒስት አለው፣ ፊዚካል ትሬነር አለው። ለአመታት ነበር። ይሄኛውን ግን አሁን ደስ ባይለኝም እንኳ የጂምናዚየም ልምምዶችን መውደድ ጀመርኩ ይል ወይ መቀበል ጀመርኩ የሚል አስተያየት ይሰጣል። እና ሶስት አይነት ልምምዶችን ይሰራል ከጉዳት ለመጠበቅ ማለት ነው። ሶስት የልምምድ ብሎኮች አሉ ይለን። የሌግ ሴሽን የሚባላል ለእግሩ ብቻ የቁርጭምጭሚቶ የኳድሪሴፕስ ልምምድ ብቻ ይሰራል። ከዛ ደግሞ አንድ ወይም ከዛ በላይ የሆነ የፕሪቬንሽን ሴሽን የሚባል ወይም አትሪስክ ማስል የሚባል ብዙ ሎድድ የሆነ ጡንቻው ላይ ልምምድ ይሰራል። ሌላኛው ደግሞ የኤክስፕሎሲቭነስ ሴሽን የሚባል የፍጥነት ልምምድ በፍጥነት የመስፈንጠር ልምምድ ይሰራል እና በዚህ ምክንያት ከየትኛውም ጊዜ በላይ አሁን የአርሰናል ጨዋታ ላይ ተጎርቶ ለዚህ ጨዋታ ይደርሳል ተብሏል። ግን ብዙ አልጎበኙም ጉዳት በዚህ ዓመት ደጋግሞ። ሌላኛው ግን የቦታ ለውጥ ነው። ቅድም የቦታ ለውጥን ከኤፊሸንሲ አንጻር ያነሳሁት የበለጠ ጎል በሚያስቆጠርበት የሜዳው ስፍራ ተገኝቷል ብቻ ሳይሆን በቀደም ከአርሰናል ጋር በነበረው ጨዋታ ጎሉን ያስቆጠረበትን መንገድ ስናይ አንደኛ ደንበኛ ደንበኛው የቡድን ጎል ነው። 26 ያልተቆራረጡ ፓሶች ከአስሩ አውት ፊልድ ተጫዋቾች ዘጠኙ የተሳተፉበት ቢሆንም ዋናው አክተር ደግሞ እሱ ነበር። ኳሱን ወደ ጥልቅ ተመልሶ የተቀበለው በኋላ በግራ በኩል ላለ የማጥቃት አጣማሪው ለክቫራት ስኬላ የሰጠው ያንኑ ኳስ ተከትሎ ሳጥን ደርሶ ደግሞ እንደ ጨራሽ የጨርሰው ደግሞ እሱ ነው። ይሄ ከኤፊሸንሲ ከጎል ማስቆጠር ከፕሮዳክቲቪቲ ከምን ጋር የሚገናኝ ሌላ ግን የጉዳቱ መጠን እንዲያንስ ምክንያት የሆነው ነገር በመጠኑ የሚሸፍነው የሜዳ ስፍራ ወይም ኪሎ ሜትር ማነስ ጀምሯል። 8.6 ኪሎ ሜትር በ90 ደቂቃ ነው የሚሮጠው። በዚህ ዓመት እንደ ድሮ በላይታች እያለ ክንፍ ላይ አንድ ኮሪደር ሲሸፍን አይውልም። ፕሬስ ያደርጋል። አሁን በዚህ ውድድር ዘመን ከፓሪስ ሴን ጀርማ ዋና ኮንሲስተንት የፕሬሲንግ ተጫዋቾች መካከል አንደኛው ነበር ነገር ግን እንዲሁ ሲባክን ደግሞ ኤነርጂ ሲያወጣ ደግሞ አይውልም። በባርሰሎና ከነበረው በካታሎኛ ሳለ ከነበረው በሁለት እጥፍ የበለጠ የሃይ ኢንቴንሲቲ ፕሬሶች ላይ ይሳተፋል። ነገር ግን በክንፍ ተጫዋች ከነበረበት ይልቅ አሁን ያነሰ ይሮጣል። ጠቅላላ የኪሎ ሜትር ከቨሬጁ አንሷል። የፕሬሲንግ ኢንቴንሲቲው ግን ጨምሯል እና አሁን ስፒዱ 33.7 ኪሎ ሜትር በሰዓት አስመዝግቧል በዚህ ዓመት ይሄ በረጅም ጊዜ ውስጥ ለመጀመሪያ ጊዜ የሆነ ነው፣ ከጉዳት አሁን ስለተጠበቀ እንደ ድሮ ደጋግሞ ስለማይጎዳ ማለት ነው። ታክቲካዊ አስቸጋሪነቱም እንዳለ ሆኖ አሁን ቡድኖች የሱን ሩጫዎች ትራክ ማድረግ ቸግሯቸዋል። ግን አንድ በጠቅላላዊ የፓሪሳን ጀርማ ማጥቃት ያለው ጥቅም የቡድን ጓደኞቹ ሮቴሽን ክቫራትስኬሊያ፣ ባርኮላ፣ ዱዌ አንድ ላይ በሚሰለፉበት ጊዜ ከእሱ ጋር ፓሪሰን ጀርማን ፊክስድ ቦታ የለውም። ተጫዋቾቹ ፍሉይድ ናቸው፣ ቶሎ ቶሎ ነው ቦታ የሚቀያየሩ። ስለዚህ ይሄ አጠገቡ በዙሪያው ያለው ሙቭመንትም ጠቅሞታል። ከኋላው ደግሞ ምርጥ ምርጥ ፓሰሮች አሉ፣ በተለይ ቪቼኛ ግን ሩይዝ ና ዣኦ ኔቬስም ግሩም ፓሶች ናቸው። በሱ ቀኝና በስተግራ በኩል በአስቶን ቪላ ጨዋታ ላይ እንዳየ ነው በራሪ ፉልባኮች አሉ፣ ኑኖ ሜንዴሽ ና ሽረፍ አኪሚ። ስለዚህ ጠቅላላ ስትራክቸሩም ጠቅሞታል። የቡድኑ የማጥቃት ሀብትም ከተለያየ መንገድ ጎል የማስቆጠር ችሎታም ለዴምቤሌ አይነቱ ተጫዋች በዙሪያው በእንደዚህ አይነት ባለተሰጦ ተጫዋቾችና ደግሞ በደንብ ኮች በተደረጉ የማጥቃት ፓተርኖች የተሰራ ቡድን ስለሆነ እሱም ስራውን አቅሎለታል። ግን ከዛ የኦክቶበር የአርሰናል ጨዋታ በፊት የተጫዋቹ ሁኔታ እንደዚህ አልነበር። በወራት ውስጥ አሁን እንግዲህ 33 ጎሎችን በ45 ጨዋታዎች ያስቆጠረ ተጫዋች ሆኗል። አሁን ደግሞ በዚህ ዓመት እንደምታውቁት ክረምት ላይ ልክ እንደ ባለፈው ዓመት የኮፓ አሜሪካ የዓለም ዋንጫ የአውሮፓ ዋንጫ ስለሌለ የዓለም ክለቦች ዋንጫ አለ፣ ግን አዲስ ውድድር ነው። ምን ያህል በመራጩ ውስጥ ትልቅ ልዩነት እንደሚፈጥር አይታወቅም። እዛ ውድድር ላይ ያንጸባረቀ ተጫዋች እንደው ለባሎንዶር ትልቅ ሴ ይኖረው እንደሆነ አላቅ። ማይሳተፉ ብዙ ክለቦች ለምሳሌ የባርሴሎና ተጫዋቾች አይሳተፉም እዛ ውድድር ላይ ባርሳ በቅርብ ዓመታት በቻምፒየንስ ሊግ ሪከርዱ ምክንያት እዚህ ውድድር ላይ ፊፋ የሚያወጣውን ኮኤፊሽንት ስለማያሟላ አይሳተፍም። ወይ ሊቨርፑል አይሳተፍም፣ ማንቸስተር ዩናይትድ አይሳተፍም፣ አርሰናል አይሳተፍም። ማተ የማይሳተፉ ትልል ክለቦች አሉ ማለት ነው። ስለዚህ ምናልባት ትልቅ ተጽዕኖ ላይ ኖሮ ይችላል። ክረምት ላይ የሚደረግ አንድ ቶርናመንት አዲስ የሚጀምረው የዓለም የክለቦች ዋንጫ ውድድር ነው፣ ግን ሌላ ኮንቲኔንታል ውድድር የለም ወይ የዓለም ዋንጫ አይነት ግሎባል ውድድር የለም። ስለዚህ ለሚቀጥለው የባሎንዶር ሽልማት ቻምፒየንስ ሊግ በጣም ቁልፍ ሊሆን ይችላል። ለምሳሌ ባርሰሎና የቻምፒንስ ሊግ አሸናፊ ቢሆን ላሚን ያማል፣ ራፊኛ፣ ሌቨንዶቭስኪ፣ ፔድሪ አይነት ተጫዋቾች ተስፋ አላቸው። ግን ኢንተር የሚያሸንፍ ከሆነ ላውታሮ ማርቲኔዝ ባለፈው ዓመት ባሎንዶር ይገባዋል ምን ይባል ስለነበር ምናልባት እሱ ለክርክር ይቀርብ ይሆናል። ስለዚህ ቻምፒንስ ሊግ የሚያሸንፈው ቡድን ውስጥ የሚጫወት ተጫዋች ምናልባት ከአርሰናል ነው። አርሰናል ቻምፒንስ ሊግ ቢያሸንፍ አንድን ተጫዋች ነጥሎ ለማውጣት ያስቸግራል። አንድ ጎላ ብሎ የሚታይ ስታር ቡድን ውስጥ ስለሌለ ማለት ነው። ፔዣ ውስጥ ግን የባሎንዶር አሸናፊ ሊሆን ይችላል። ይህንን አሁን ማሰብ በጣም አስቸጋሪ ነበር። ከጥቂት ወራት በፊት የሞታ ሽግሽጉን ቅድም ስጠቅስ ዞን ሞርቴስ የሚሉት አለ፣ የሞት ዞን የሚሉት ፈረንሳዮቹ። አሁን ተጫዋቹ በነዛ ዞኖች ላይ የበለጠ እንዲገኝ ሆኗል፣ በአጠገቡ ባለው ፍሪደም ምክንያት ብቻ ሳይሆን ሁሌም ስለ ክህሎቱ ትልቅ አድናቆት ነበር። ፒየር ሜሪኮ ባሚያንግ ለምሳሌ ከብዙ ትልልቅ ተጫዋቾች ጋር የመጫወት እድል ነበረው። አብረውኝ ከተጫወቱ ምርጥ ተጫዋቾች መካከል አንደኛው ነው ይላል። በቦሩሲያ ዶርትሙንድ፣ በባርሴሎናም አብረው ለ66 ጨዋታዎች ያህል አብረው ተጫውተዋል። አሁን እሱ የሚለው ቀኝ ላይ ግን ከሆነ አብረውኝ ከተጫወቱ ተጫዋቾች መካከል ከምርጦቹ ነው ብሎ ይጠቅሰውና ቀኝ ላይ ግን ምርጡ ነው ይላል። ዋን ኦፍ ዘ ቤስት ዘ ቤስት ይላል ሁሌም ቀኝ ላይ ነው የዚህ ተጫዋች ዋናው ክህሎት ይባላል። ግን ሉዊስ ኤንሪኬ ሌላ ሌላ አይነት ሪዝኒንግ ነበረው በዚህ ቦታ ላይ እና አሁን ሴንትራል ቦታዎች ላይ ተጫዋቹን ካመጣው በኋላ የተለየ ሆነ እና የውድድር ዘመኑም ሲጀመር ከጓደኞቹ ጋር እንደ ፓትሪክ እና የሮሌክ ሰዓቶችን አሲዤ ነበር። በዚህ ዓመት ይህን ያህል ጎል ነው ማስቆጥረው ብዬ የተወራርኩበትን የጎል መጠን አልነግራችሁም፣ ግን በዚህ ዓመት ብዙ ጎል የማስቆጠር እቅድ ነበረኝ ይላል። በሚገባ ሰርቶለታል ተጫዋቹ ይሄ ሽግሽግ በሴንትራል ቦታዎች ላይ መጫወት ግን፣ ከሁሉ በላይ አሰልጣኙ ደግሞ እንደሚለው የፔዥን ሲዝን ያቀናው ውሳኔ እዛ የአርሰናል ጨዋታ ላይ ከቡድኑ ውጪ በቅጣት ምክንያት ማድረጌ ነው ይላል።